ሀጅ ማለት ነው። ይህ ወር በየአመቱ ይመላለሳል። ታላቁ የአረፋ በዓል አልሀጁ አረፋ ብለ ነቢያችን ሰለላሁ አለይህ ወሰለም ያስቀመጡት ታላቁ የሀጅ ቀን የው ዛሬ ላሊት ሌለተል አረፋ ተብሎ የሚጠራ፣ ደቂቃዎች ሳይሆን ሰዓቶች ይቀሩና ዛሬ እሱን ለመቀበል ታላቁን የአረፋ በዓልን ለመቀበል ተዘጋጅትን ባለንበት ቀጣዩ ዳሙ ዮም አልሀጅር አክበር እየተባለው በዛው ኢድ አል አደሃ በመቀጠል እየተጠባበቅን ያው ዛሬ ዝግጅነት ላይ እንገኛለን። ለዚህ ያበቃን ለዚህ ያደረሰን ማን ነው? አላህ አላህ አላህ ነው። ስለዚህ ለዚህ ያበቃን ለዚህ ያበቃችሁን አላህን ሁል እያመሰገንን እንኳን ለዚህ ለታላቁ ኢድ አል አደሃ ዋዜማ ለታላቁ ዮም አል ዓረፋ ዋዜማ አላህ በሰላም በደስታ በአንድነት በፍቅር እንኳን አደረሳችሁ። እንኳን አደረሰን ለማላት እወዳለሁ። ዘንድሮ አረፋ ሐሙስ ወይም ኸምስ ሆኗል። ዒዳችንስ መቼ ነው? ጁምዓ ነው። በጣም ይገርማል። ትላልቅ በዓላቶች ተደራርበዋል። ጁምዓ የሳምንቱ አናት ልቀመንበር ናትና ዒድ አል አረፋ ደሞ የወንጀላችን ትልቁና ዋነኛ ማበሻ ስለሆነው እነኚህን ትላልቅ የተደራረቡ የአላህ በዓላቶች ለሙስሊም ትልቅ ጸጋ የሆኑትን በደንብ መጠቀም አለብን። እንደምታውቁት ዑለማዎች። ጁምዓና ዒድ አንድ ላይ ከመጣ ነቢያችንም ሰለላሁ አለይሂ ወሰለም ያሉትን በመከተል ጁምዓ ግዴታነቱ ይነሳል። ነው ይነሳል ማለት አትስገዱ ማለት አይደለም። ግን ብትሰግዱ እጥፍ ድርብ አጅል ታገኛላችሁ። ካልሰገዳችሁ ደሞ እንደ ዱሮ ጁምዓ ግዴታ ዙሁራችሁ አይቀበልም ጁምዓ እስካለ ድረስ የሚል ደረጃ ላይ አይደለምና ስለዚህ ዒዳችን በሜዳችን፣ በአደባባያችን፣ በደስታ በተለመደው ብቻ ሳይሆን ዘንድሮ በዱዓ ትኩረት አድርገን ለሀገራችን ሰላም ሰላም። ብቻ ሳይሆን በዱዓ ብቻ ሳይሆን በተግባርም ሁላችንም ለሰላም ዘብ ሆነን የምንሰግድበት፣ የምንሰራበት፣ የምንሰባሰብበት ልክ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እና የአዲስ አበባ መስተዳደር የጸጥታ ኃይሎች መስተዳደሮች እየመሩን እያስተካከሉን፣ መንገድ እየመሩን እያዘጋጁልን፣ እያነጠፉልን፣ እያሳመሩልን በየዓመቱ ደማቅ አቀባበል እያደረጉልን ይገኛሉ። በነሱ በመመራት በታላቁ ከተማችን ውስጥ የምንገኝ በተለይ በአዲስ አበባ ውስጥ የምንገኝ እነሱ በሰጡን መስመርና መንገድ ተጋጉዘን የራሳችንም የሀገራችንም የወገናችንም ሰላም ደህንነት በመጠበቅ ኢንሻ አላሁ ተዓላ ዒዳችን በደስታ ሄደን በደስታ ሰግደን በደስታ የምንመለስበት አጋጣሚ ይኖራል ነው ። ከዛ በተረፈ የደስታ ቀን ነው፣ የፈንጠዝያ ቀን ነው አይደለም። ዒድ ቀን ብቻ አይደለም።

ዕባዳ ላይ ትኩረት አድርገን የበለጠ ስራ ነው የምንሰራ። ወዝክርላሂ ተዓላ ተላ ብሎ ነቢያችን ለ ላ ምሉት ዕባዳውን ማጠናከር፣ ዳዕዋ ማጠናከር፣ ዱዓ ማጠናከር፣ ምስኪኖችን መርዳት፣ ደካማዎችን መርዳት፣ ተፈናቃዮችን ደሞ እንዳይደብራቸው መዘየር፣ እስረኞችን ሄደን ባሉበት መዘየር የተመማውን ወገን ወንድም መዘየር እስላም ክርስታን ሳንል ጎረቤታችንን ማጠናከር ስለቱረሂም ላይ በትኩረት መስራት ትልቅ ስራ ነው የምጠብቀን። ትልቅ እንደውም በለ ከሌላ የተሻ የበዛ ማለት ሊሆን ይችላል። የቱን እና ዳርሳለን ስለዚህ የዒባዳ ቀን ነውና ኡድሕያ አርደን በብቻችን በቤታችን ብቻ ልንጠቀምበት አይደለም። መከፋፈል ከአልን ወንድሞች፣ ወገኖች፣ ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስታን ሳይባል ተሳስረን ተከባብረን ሀገራችንን መጠበቅ የሚጠብቀን ስራ ብዙ ነው። በተረፋ ቅድም እንዳልኳችሁ ዒዳችን ከቻልን በአንድ መንገድ ወተን በሌላ መንገድ ብንመለስ የነቢያችን ሱና ሰለላሁ አለይህ ወሰለም በእግራችን ብንሄድ የተሻለ የተመረጠ ይሆናል። ደካማ ደካማ በመኪና ብንከባለልም፣ ሌላው አላህ ጥንካሬ የሰጠው በእግሩ ብሄድ መሄጃውና መመለሻው ሁሉ አጅሩ ይታሰብለታልና ውድ ወገኖቻችን ነገ አርዶ መብላት ለማይችል ወገን እኛ አላህ የሰጠን እንድናካፍላቸውና በደስታ እነሱም እንዲያሳልፉ እንድናደርግ እያልኩኝ ደግሜ ደጋግሜ ለሀገራችን ሰላም ሁላችሁም ሰላም ሲኖር ነው ይሄ ሁሉም ሚኖረው። ሰላም ከሌላ ሁሉም አይኖርም። ሰላም ከሌላ ወተን በሰላም ሰግድን መመለስ አንችልም። ታውቃላችሁ ሰላም የሁሉም የጋራ ስለሆነ እንደው ባላችሁበት ሙስሊሞች፣ ባላችሁበት ወገኖች፣ ባላችሁበት ኢትዮጵያውያኖች ሰላም ላይ ዘብናችሁ እንድትሰሩና እባካችሁን የአለፋውን ቁስል ሳንድን አሁንም ወደ ጦርነት የሚጋብዙንን አካላቶች እንም ይክራቸውና እንመክራቸውና በተቻለ መጠን በተለይ የሃይማኖት አባቶች በያላችሁበት ሀገራችን መቶ በመቶ ወደ ሰላም እንድትመለስ እንድንሰራ በዚ አጋጣሚ አደራ ለማለት ወዳለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዒድ ሙባረክ ለማለት ወዳለሁ።